አድሚኒስትሬሽን ተጨማሪ 36 ሀገሮችን ወደ ትራቨል ባን ሊያስገባ እንደሆነ ተናገረ። ሰላም ሰላም፣ ጤና ይስጥልኝ ክብካብ ነኝ፣ በአሜሪካ ነገር የኢሚግሬሽን ሕግ ባለሙያ እንግዲህ። ከዚህ በፊት ትራቨል ባን ተደርገው ከነበሩት ሀገሮች በተጨማሪ አሁን ደግሞ 36 ተጨማሪ ሀገሮችን ትራቨል ባን ውስጥ ኢንክሉድ ለማድረግ ፕላን እንዳለው ነው መረጃዎች እየወጡ ያሉት። ይሄ ማለት እንግዲህ ወደ አሜሪካን ሀገር ለመምጣት የነበረው ፕሮሰስ እጅግ በጣም ሞር ካምፕሊኬትድ ባንክ ከተደረገ ደግሞ ፍጹም ማንኛውም ሰው መምጣት እንዳይችል ወይንም ደግሞ የተለያየ ቪዛ ስታተስ ያላቸው ሰዎች መምጣት እንዳይችሉ ሊያደርግ የሚችል ነው። ከዚህ በተጨማሪ እንግዲህ ምን አይነት አገሮች ናቸው? የትኞቹ አገሮች ናቸው ለትራቭል ባን ኢንክሉድ የሚደረጉት የሚለው ላይ በብዙ ኢንክሉድ የተደረጉት አፍሪካን ካንትሪስ ሲሆኑ ከዚህ ጋር ተያይዘው ኢትዮጵያም አንዷ ትራቭል ባን ውስጥ ኢንክሉድ እንደምትደረግ የወጣው መረጃ ሜሞ ያሳያል ማለት ነው። እንግዲህ ትራቭል ባን ሲደረግ የተለያየ የቪዛ ካቴጎሪን ከንሰርን ሊያደርግ ይችላል። ለምሳሌ ቱሪስት ቪዛ ኦሬዲ ቱሪስት ቪዛ ያለው ሰው ምናልባት ትራቭል ባን ሬትሮአክቲቭሊ ብዙ ጊዜ ወደ ጀርባ እየሄደ ህግ ስለማይሰራ ኦሬዲ ቪዛ ያላችሁን ሰዎች ይሄ ከንሰርን ሊያደርግ ይችላል። ነገር ግን ቪዛ የሌላችሁ ሰዎች አሁን ገብታችሁ በተለያየ ካቴጎሪ ቪዛ ስትጠይቁ ሞር ካምፕሊኬትድ ያደርገዋል ማለት ነው። ምን አይነት ቪዛ ካቴጎሪ ነው የሚሆነው የሚለው ስፔሲፊካሊ የወጣ ነገር እስካሁን የለም። ነገር ግን የትራምፕ አድሚኒስትሬሽን ይህንን ያወጣሁበት ምክንያት የተለያዩ አገሮች በተለይ ደግሞ አሁን የተጠቀሱት 36 ሀገሮች የመንግስታቸው ሰንትራላይዝድ የሆነ ዳኪመንት ሪላይብል የሆነ ዳኪመንት የሚሰጥ ሰንትራላይዝድ የሆነ ገቨርንመንት የላቸውም የሚል አንዱ ምክንያት ሲሆን፣ ሌላኛው ምክንያት ደግሞ ያንን ዳኪመንት ደግሞ ለመስጠት ኮፖሬቲቭ አይደለም የሚል ደግሞ ሌላ ምክንያት አውጥቷል ማለት ነው። ስለዚህ ይሄ የሚያሳየው አሁን ለምሳሌ ብዙ ጊዜ ኛ የሚያጋጥመን የኢሚግሬሽን የተለያዩ ዳኪመንቶችን ሰሚት ለማድረግ ፓኬጅ ስንሰራ እኛ ገር አሁን ኢትዮጵያ የበርስ ሰርቲፊኬት የሚሰጠው ሌት ሬጅስትሬሽን ነው። አንድ ሰው ወዲያው ልክ የተወለደ ጊዜ በርስ ሰርቲፊኬት አያወጣም። በርስ ሰርቲፊኬት ክድ ክድ ቢ ላይክ ቴን ርስ ፊፍቲን ርስ ትን ርስ ር ርስ ከዛም በላይ አይደለም ረጅም ጊዜ ቆይቶ ስለሆነ በሰርቲፍኬት የሚሰጠው ያንን እንደ ሪላየብል ዳኪመንት ሰነድ አይደንቲ ሰነድ ተደርጎ ስለማይታይ ብዙ ጊዜ የሚደረገው ሌላ ተጨማሪ ያንን ኮምፕሊመንት የሚያደርግ ሰፖርት የሚያደርግ እንደ አፌዴቪት የተሰራ አይነት ዳኪመንቶች ይፈለጋሉ ማለት ነው እና አሁንም እንደዚህ አይነት ሰንትራላይዝድ ነው ገቨርንመንት ስለሌለ ወይም ደግሞ ሰንትራላይዝድ የሆነ ኤጀንሲ ስለሌለ ይህንን ትራቭል ፈነውጥቻለው ይላል ሜሞ ማለት ነው። በዚህ ትራቭል ማን ማን ገን ማን አፌክት ሊደረግ ይችላል ሲባል ብዙ ጊዜ በቱሪስት ቪዛ የሚመጡ በተለያዩ አይነት ቫሪየስ ቪዛስ ናን ኢሚግራንት ቪዛስ የሚመጡ ሰዎች አፌክት ሊደረጉ ይችላሉ ተብሎ አንቲስፔት ሊደረግ ይችላል። ለምሳሌ ቱሪስት ቪዛ የተማሪ ቪዛ በተለያዩ ነን ኢሚግራንት ቪዛስ ወደዚህ ሀገር የሚመጡ ሰዎች አፌክት ሊደረግ ስለሚችሉ እንግዲህ ሀቭ ቱ ቢ ቬሪ ማይንድፉል ኦፍ ዛት ማለት ነው። አሁን በቅርብ ጊዜ ደግሞ ለምሳሌ በቱሪስት ቪዛ ወደዚህ ሀገር በተለያየ ሁኔታ በተለያዩ ፎር ይርስ ኤንድ ይርስ ቱሪስት ቪዛቸውን እያደሱ የሚመጡ የነበሩ ኢትዮጵያ ያሉ አንዳንድ ደንበኞች እየደወሉ አሁን ቪዛችንን ልናድስንን ኢንተርቪው ተጠራን፣ ከዚህ በፊት ግን ኢንተርቪው ተጠርተን አናውቅም ነበር የሚል መረጃ ለእኛም እየሰጡ ነው። ይህ የሚያሳየው እንግዲህ ይሄ ነገር በጣም ስትሪክት እንደሆነና ምናልባት ቪዛችሁን ማደስ ካለባችሁ ስካንትሪ ባኑ ምን እንደሚያጠቃልል ስለማይታወቅ ያንን እንድታደርጉ ይመከራል ማለት ነው። እንግዲህ ይህንን ትራቪል ባን በምን ያህል ጊዜ ነው ዲስሽን የሚወጣው፣ የሚለው ለስቴት ዲፓርትመንት ለእነዚህ 36 ሀገሮች በ60 ቀን ውስጥ መልሳቸውን እንዲሰጡ እንግዲህ ይሄ ጥያቄው ገብቷል ማለት ነው። ስለዚህ ያ መንግስት ከኦፕሬት ያደርጋሉ ወይም ደግሞ ያንን ሰንትራላይዝድ ኤጀንሲ ያቋቁማል ላያቋቁም መክሰራ የሚሉትን አገሪቷ ላይ ነው ዲፐንድ የሚያደርገው ማለት ነው። ስለዚህ ኢፍ ዘ ካንትሪ ኮኦፕሬት፣ ይሄኛው ትራቪል ባን አፕላይ ላይ ያደረግ ይችላል። ኢፍ ዘ ካንትሪ ደስና ካፕሬት ወይም ደግሞ እንግዲህ ትብብር ማታሳይ ከሆነ ግን ትራቨል ባኑ አፕላይ ያደርጋል ማለት ነው። በድጋሚ ግብጋብ ነኝ በአሜሪካ ሀገር የኢሚግሬሽን የሕግ ባለሙያም። ምናልባት ተጨማሪ ጥያቄ ያላችሁ ከሆነ ታች በማስቀምጠው ቁጥር ላይ ደውላችሁ ጥያቄዎቻችሁን ልታቀርቡልን ትችላላችሁ። በሚቀጥለው የኢሚግሬሽን ጉዳይ እስከሚገናኝ ድረስ ሰላም።